አስራ ዘጠኝ አምሳ ዘጠኝ ዓመተ ምህረት በደሴ ከተማ የችን ምድር በመቀላቀል ሀገራችን ካፈራቻቸው የአጥቂ መስመር ተጫዋቾች በቀዳሚነት ስፍራ የተፈረጀ ስለመሆኑ ብዙ የእግር ኳስ አፍቃሪያኖች ይስማማሉ። ወላጆቹ ባወጡለት ስም ሙሉጌታ ከበደ ሲባል በኳስ ክሎቱ ግን የበርካታ ስሞች ባለቤትም መሆን ችሏል። ሰላም ጤና ይስጥልኝ። እንደምናላችሁ ውድ የልግዳ ቤተ ሰቦች በያላችሁበት ሰላማ ሆናችሁ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝኩኝ፣ እግር ኳስ መጫወት የጀመረው በትውልድ ስፍራ ገና በልጅነቱ እድሜው ሲሆን በአካባቢው ለሚገኙ የሰፈር ቡድኖች በመጫወት የደንቅ ክህሎት ባለቤት መሆንም አስመስክሯል። በክለብ ደረጃ ከ1974 ዓ.ም እስከ 1976 ዓ.ም ለወሎ ፔፕሲ ክለብ ከመጫወት በላይ በፔፕሲ ውስጥ ባደረገው ምርጥ እንቅስቃሴም የሀገራችን ታላቅ ክለብ የሆነው ቅዱስ ጊዮርጊስን የመቀላቀል ድሉን ማግኘት ችሏል። በ1976 ዓ.ም ክረምት ላይ ፈረሰኞቹ ሲቀላቀል ቋሚ የሥራ እድል ለማግኘት ከመቻል በተጨማሪ በጊዜው ለተጫዎች ይከፈል የነበረው የደሞዝ ክፍረ ወሰን ለመስበርም ችሏል። ከሙለጌታ ሌላ ቋሚ የስራ እድል በማግኘት በወቅቱ ክለቡን የተቀላቀሉ ዳኛቸው ደምሴ፣ ዳኙ ገላግሌና ገብረ መድን ኃይሌ ሲሆኑ ወርሃዊ ደሞዛቸውም አምስት መቶ ብር ነበር። በቅዱስ ጊዮርጊስ መለያ ከ1977 ዓ ም እስከ 1989 ዓ ም ተጫውቶ ለማለፍ የቻለው ሙለጌታ ከበደ ከቡድኑ ጋር በኢትዮጵያ ሻምፒዮና ሰባት በኢትዮጵያ ጥሎ ማለፍ አንድ በአሸናፊዎች አሸናፊ ስድስት በጥቅሉ 14 ዋንጫዎችን ከቡድኑ ጋር በክብርም ማንሳት ችሏል። ከእነዚህ ድሎች በተጨማሪ ሙለጌታ በግሉ የተለያዩ ስኬቶችን ለማግኘትም ችሏል። በግሉ ስላስመዘገባቸው ድሎችን እንዲህ ይናገራል። በቅዱስ ጊዮርጊስ ቆይታዬ ክለቤን ለድል ለማብቃት የበኩሌን አስተዋጽኦ ከማድረጌም በላይ በግሌ በኢትዮጵያ ሻምፒዮና ውድድሮች ላይ በኮከብ ተጫዋችነትና ግባግቢነት ለመሸለምም የበቃሁባቸው ዓመታት የሚጠቀሱ ናቸው ይላል። በግሌ ስኬት ያስመዘገብኩባቸው ዓመታት በ1977 ዓ ም በ1978 እና በ1986 ዓ ም ኮከብ ግብ አስቆጣሪ በ1978 ዓ ም በ1980 እና በ1982 ኮከብ ተጫዋች በመሆን በኢትዮጵያ ሻምፒዮናዎች ላይ ለመሸለም በቅቻለው ይላል የአዲስ አበባ ኮከብ ተጫዋች እና ጎል አስቆጣሪ የሆንኩባቸው ዓመታቶችም ነበሩም። በግብ አጨራረስ በኩል ጥሩ ብቃት ቢኖረኝም ከፍጹም ቅጣት ጊዜ ስመታ አልታይም። ሞት ግን ስምንት የለኝም። ብዙ የሚገርመው ጎል አካባቢ የማገኛቸውን ኳሶች ብልጠትና ችሎታዬን ተጠቅሜ አስቆጥራለሁ። በረኛ ብቻውን ቁሞ ፍጹም ቅጣት ምት መምታት ግን አይሆንልኝም ይላል በእግር ኳስ ህይወቴ ረጅም ዓመታትን ያሳለፍኩትና ለእውቅና የበቃሁት ሁለት ቁጥር ማሊያ በማድረግ ነው። ሁለት ቁጥር ምርጫ የማድረግ የጀመርኩት ለብሔራዊ ቡድን በመመረት ቶጎ በሄድኩንበት ጊዜ ሲሆን በጨዋታው ላይ ተጠባባቂ መሆኔ ሳረጋግጥ ተሰላፊዎቹ የሚለብሱትን መለያ ወስዶ ሲጨርሱ፣ አጋጣሚ ለኔ ሁለት ቁጥር ደረሰኝ። ከዚህ በኋላ ለብሔራዊ ቡድን ኬንያ ናይሮቢ ላይ ስጫወትም ሆነ ቅዱስ ጊዮርጊስን ከተቀላቀልኩ ጊዜ ጀምሮ ለረጅም ዓመታት ከሁለት ቁጥር ጋር ላይ መቆየት ችያለሁ ይላል። አብዛኛው የስፖርት አፍቃሪ ከሁለት ቁጥር ጋር ያለኝን ቁርኝነት በሚገባ ቢያውቅም በሌላ አቅጣጫ ከፈረሰኞች ጋር ባሳለፍኳቸው 13 ዓመታት በአንድ ጫማ መጫወቴን የሚያውቅ የለም ይላል። በ1991 ዓ ም የኮምቦልቻ ጨርቃጨርቅ ቡድን አሰልጣኝ በመሆን የአሰልጣኝነት ሕይወቴን አህዱ ብዬ የጀመርኩ ሲሆን ከ1993 ዓ ም እስከ 1995 ዓ ም በእግር ኳስ ሕይወቴ ዝና ያገኘሁበት ክለብም ዳግም በመቀላቀል የቅዱስ ጊዮርጊ ተስፋ ቡድን አሰልጣኝ ለመሆን በቃሁ ይላል። በተጨማሪ ለእግር ኳስ ካለኝ ፍቅር የተነሳ ከ1996 ዓ ም ጀምሮ ለተወሰኑ ዓመታት የህፃናት ቡድን በማቋቋም ተተኪ ተጫዋቾችን ለማፍራት የበኩሌን አስተዋጽኦ አድርጌያለሁ ይላል ተጫዋቹ ሙልጌታ ከበደም ለመጀመሪያ ጊዜ ለኢትዮጵያ ብሔራዊ ቡድን የመመረጥ ድል ያገኘውት በ1975 ዓ.ም ተመረጥ ከቶጎ ብሔራዊ ቡድን ጋር ለ14ኛው የአፍሪካ ዋንጫ ማጣሪያ በተደረገው ጨዋታ ላይ ነበር። በወቅቱ የመመረጥ ድል ያገኘት በክፍለ ሀገር ምርጥ ውድድሮች ለወሎ ምርጥ፣ እንዲሁም ለፔፕሲ ክለብ ተሰልፌ ስጫወት ጥሩ እንቅስቃሴ ለማሳየት በመቻሌ ነበር። በዚህ መልኩ ጅማሬውን አድርጌ ከ1976 ዓ.ም እስከ 1987 ዓ.ም ለወጣትና ለ ዋናው ብሔራዊ ቡድን ያለ መቋረጥ ለመጫወት ከመቻሌም በላይ በ1980 ዓ.ም ተመረጥ የምስራቅና መካከለኛው አፍሪካ ዋንጫ ከብሔራዊ ቡድናችን ጋር ለማሳካትም ችያለው ይላል። በ1975 ዓ.ም ጥሩ ዓመታት ሊሆንልኝ ከቻለባቸው ምክንያቶች መካከል ለኢትዮጵያ ብሔራዊ ቡድን መመረጥ መቻሌ ዋነኛው ሲሆን የደሴ ከተማ ነዋሪዎች መመረጤን በጣም ተደሰቱም። በተመረጥኩበት የውድድር ዘመን ፔፕሲ የኢትዮጵያ ሻምፒዮን ክብርን ሲቀዳጅ የወሎ ምርጥ ደግሞ የኢትዮጵያ ትቅደም ዋንጫን አነሳም። የማሸነፊያዎችን ግብ በማስቆጠርና ለድሉ ማማር የበኩሌን አስተዋጽኦ ማድረግ ቻልኩኝ። በዚህ ውድድር ላይ ያለኝን ክህሎት አውጥቼ ለመጠቀም በመቻሌ ከኢትዮጵያ ብሔራዊ ቡድን ጥሪ ስለመጣልኝ ለአዲስ አበባ ጉዞ ሽኝት ግብዣ ቤተሰቦቹ አዘጋጅተውልኝ ጓደኞችና አድናቂዎቹ በተገኙበት ሞቅ ባለ ሁኔታ ተደገሰም። ከመብላት መጠጣቱን በተጨማሪ ምርቃት ተዥጎደጎደልኝ። የእናት ፍቅር ሁሌም የማይነት በመሆኑ እንድለያት ባትፈልግም የሀገር ጥሪ በመሆኑ ከልቧ መርቃ ሸኘችኝ። ከተማዋም በስፖርት የጠራው በመሆኔ አድናቂዎቼ የደሴ ንጉስ የሚል ስያሜ ከመስጠት በተጨማሪ የውጪ የወጪ በሚል ጋብዘውኝና መልካሙን ሁሉ ተመኝተውልኝ ተለያየን። በመቀጠልም የክፍለ ሀገሩ አስተዳዳሪ ቢሮአቸው አስጠርተው ካበረታቱኝ በኋላ ከሽኝት ደብዳቤ ጋር አምስት መቶ ብር ሰጡኝ ከክለቤ ቢኤምሲ ደግሞ 200 ብር ለጉዞና ለአንዳንድ ጉዳዮች ማስፈጸሚያ በሚል ኪሴ ውስጥ ሸጎጡልኝ። በጥቅሉ ከሁለቱም ቦታ 700 ብር ማግኘት ያለው ይላል። በብሔራዊ ቡድን የማይነካው ሙሌ ከዋናው ሞክቼ ሙልጌታ ወልደየስ ጋር የነበራቸው ጥምረት የማይረሳ ነበርን። ከወሎ ብብሴ ወደ ጊዮርጊስ ከተዛወረ ጀምሮ ጊዮርጊስ ለተደጋጋሚ የዋንጫ ድል ያበቃው ሙሌ ጌታ የኢትዮጵያ የአመቱ ኮከብ ተጫዎችነት ማድረግ በተደጋጋሚ መድፋት ችሏል። ኮከብ ግብ አግቢም ሆኖ መጨረስ ችሏል። ከመንግስቱ ወርቁ ቀጥሎ የሚዘመርለት የፈረሰኞቹ የምንጊዜም አንጸባራቂ ኮከብ ሙለጌታ ከበደ ነው። በሰዓቱ የነበሩት ቤተሰቦቹ መንገድ ላይ ጭምር ሲያገኙት እንደ ልዩ ፍጥረት የሚያዩትና እንደ አይናቸው ብሌን ነበር የሚንከባከቡት። ሙለጌታ ለበርካታ አመታት ሲኖር ከነበረበት ከአሜሪካ ወጡ አዲስ አበባ ይገኛል። ታዲያ ይሄ ቅዱስ ጊዮርጊስና ኢትዮጵያ ብሔራዊ ቡድን ባለውልታ ዛሬ በጠና ታሙ። አንድ እግሩ ጣቱ ተቆርጦ ስታዲም ፊት ለፊት በሚገኘው ቤተዛታ ሆስፒታል አምስተኛ ፎቅ እንደሚገኝም መረጃዎች ያመለክታሉ።